ያለፈውን መቀየር እንደማይቻል የማይካዳቅ ቢሆንም ስህተትን በድፍረት አምነው መቀበልና ማረም ትክክለኛ ውሳኔ መሆኑን በመረዳት በጠቅላላ የስልጣን ዘመኔ በተለይም በለውጡ ጊዜ በጠቅላይ ሚኒስትራችን ዶክተር አብይ አህመድ የተሰጡኝን ምክሮችና አቅጣጫ ባለመቀበል በለውጡ ንፋስ ግራ ተጋባውና ወደ ፖለቲካ መናሪያ የገባው አዲስ ስልቶችን ቶሎ መቀበል ባለመቻለ በስህተት ወደ ቃሊቲ ማረሚያ ቤት በመሄደ አውቶብስ ዘልዬ ገባውና ተሳፈርኩ። የቀድሞ የሶማሌ ክልል ፕሬዝዳንት አብዲ ኢሌ መረጃ ወይም ንግግር ለመጀመሪያ ጊዜ ከሰጡት መካከል የተገኙት ናቸው። አብዲ ኢሌ ማረሚያ ቤት ቃሊቲ መቆየታቸው የሚታወስ ነው። በተለይ በሽብር ኦጋድን ነፃ ይዞ ለመውጣት ሞክሯል በሚል አንድ ቤት ሙሉ ብር ታሽጓል በማለትም በሳቱ የተገኘው ብር ካዝና ውስጥ ተገኝቷል በሚባሉት ጉዳዮችም ክስ ተመስርቶባቸው ቃሊቲ ማረሚያ ቤት መቆየታቸው የሚታወስ ነው። አጠቃላይ አሁን ያን በማስመልከት መግለጫ የሰጡትን ነው ለእናንተ ይዤላችሁ የመጣሁት። ሚኪ ነኝ ከሚኪታ ቡረንፎይን ቻናል ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።